ሞተች። ተረጋጋ ተረጋጋ፣ እንጂ ቆይ እስኪ ነገር የምን ተፈጥሮ ነው አይደል? የሚሄድ ሲላላችሁ ወቀ ከዚህ በኋላ ምን ማጠቀኝ? ብላ ሞታለች።

ሰላም እንዴት ናችሁ? ውድና የተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በሰራተኛው አደይ በክፍል ሀምሳ ሁለት መተናል ማለት ነው። በቅድሚያ ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ እና የደውል ምልክቱን የሰብስክራይብ በተኑን በማጥቆር ቤተሰብ ይሁኑ ስል እንግዲህ እጠይቃለሁ ማለት ነው። ነባር አድማጭ ተመልካቾች ደግሞ ላይክ እና ሼር አይረሳ። ዛሬ እንግዲህ በአዴ ድራማ በክፍል ሀምሳ ሁለት በባለፈው ክፍል እንግዲህ እንደተመለከተውና እንዳስተዋል ነው። ሰሞኑን እንግዲህ ሊዲያ በእና ኦል ምክንያት ታጌታ እንግዲህ የት እንዳለች እና የት እንደገባች ማንም ሰው አያውቅም ነበር ከቤዛ እና ከፍቅር ከነዛ ከሁለቱ ከይሲ ሰዎች ማለት ነው። እናም እንግዲህ እጅግ በጣም ድክም ብሏቸው ወንድምየውም ተስፋ ቆርጦ እንግዲህ ዴቪድ በተቀመጠበት ታይም ነበረ የሊዱ ሲገርም እንግዲህ አደይንም እንግዲህ በሲስተም ና ኦል ይዞ ሂዶ ነይ እና ሊዲያን እና ድናት ይገሏታል ካልደረስንላት በማለት እንግዲህ እሷ የሄደችበት በሲስተም ይዞ ሂዶ አደይንም እንግዲህ አግቷት እንግዲህ ለውጭ ዜጋው እንግዲህ ሊያስተላልፋቸው ባለበት ታይም ነበረ። እህቱ እንግዲህ ብሌን መሞቷን እና ለእሷ መድረስ እንደማይችል ሲያውቅ ነው ሊዱን እና አደይን እንግዲህ በስተ መጨረሻም እንግዲህ ለቋቸዋል ከእገታ ማለት ነው። እቤትም ድረስ እንግዲህ አድርሷቸዋል። በነገራችን ላይ እንግዲህ ሊዲያ ምንም የማታቅ ቀበጥ ትመስላለች እንጂ ሲያዩት በጣም እሩህ፣ የዋህ እያዋህ፣ ደግ አሳቢ እንደሆነችም እንግዲህ ተመልክተናል ማለት ነው። እንግዲህ ናኦል ምንም ነገር አላደረጋትም ሊዱን ማለት ነው ያው እንግዲህ የፈለገበት ቦታ ለማድረስ ግን ያው ምንም አይነት ጭቆናም ሳያደርስባት ብቻ ግን እንግዲህ እሱ ጋር አሰነባብቷታል ማለት ነው በስተመጨረሻም እንግዲህ ለምንድን ነው ቆይ እንደዚህ የምታደርገን ለምንድን ነው አንተ በጭካኔ የተሞላቅ ጥሩ ነገር እየሰራህ አይደለም እያሉ አደይና እንግዲህ ሊዱም ሲያናግሩት ነበረ እሱም እንግዲህ ወድጃ ልለም ነው እንደዚ ማደርገው ይህን ሥራ የሚሰራው ሲልም ነበረ። ለአረቡ ከሰላሳ ያላነሱ ሰዎችን መስጠት አለብኝ ሲልም እንግዲህ ተመልክተ ነው ነበረ። ከነዛም በቁጥር እንግዲህ ሁለታችሁ አንደኛ ናችሁ ሲላቸውም ነበረ። ልብሳቸውንም እንግዲህ እንዲቀይሩ እና እንዲለብሱ ካደረገ በኋላ መስጠት ሰዎች እንግዲህ ሊያስተላልፋቸው ሲል በመሀከል ግን እንግዲህ የሚፈልጋትን እህቱን እንግዲህ እንደሞተችበት ያይና፣ ይሰማል፣ ይመለከታል ማለት ነው። ከዛም እንግዲህ እየመጡ ሊወስዷቸው ያሉትን ሰዎች በመደበቅና መንገድ በመቀየር እንግዲህ ሊዲያ እና አደይን እንግዲህ ወደ ነበሩበት ወደ ቤታቸው በሰላም ናኦል መልሷቸዋል ማለት ነው። በስተመጨረሻም እንግዲህ አደይና ሊዱ እጅጉን በጣም ለናኦል አዝነውለትም ተመልክተናል። ምንም እንኳን የሄደበት መንገድ ቢያግተንም እንኳን የሄደበትም የተመለከተበት መንገድ የተሳሳተ ነገር ቢሆንም እሱም ወዶ አይደለም በማለት እንግዲህ ሊዲያ እና አደይ ሚስጥሩንም ደብቀውለታል። ሊዱ እንግዲህ እንዳልታገተች እሷ ለራሷ እንደሄደች እና ወርቅ እንደታመመች እንዲሁም ደግሞ እያስታመማት እንደሆነ ናኦልን ዋሽተው እንግዲህ ለቤተሰብም ተናግረዋል። ነገር ግን ቤተሰብ ምንም አይነት ነገር አላሉችም። ሁሉም ግን እሱን ውጣልን፣ ከዚህ አይንክን ማየት አንፈልግም እያሉ ሁሉም እንግዲህ ሲያባርሩት ነበር። ነገር ግን ሊዱና አደይ ግን እባካችሁ ይቀመጥ ናኦል ሀዘንተኛ ነው ሲሉም ነበረ። በሆነውና ባደረገው ነገር ከስር ከስራችን አብሮ የሄደ ሊዲያ የት እንዳለች እንዴት አያውቅም ለምን አልነገረንም በማለት ትልቅም ቁጣ ቁጣን እንግዲህ አሳይተውበታል ማለት ነው። ይህንን ሲመሳጠሩና ከእሱ ጋር አብረው ሊሰሩ የተደራደሩት ቤዛና ፍቅር ደግሞ ግራ ተጋብቷቸው ምንም ነገሩ አልተገለጸላቸውም፣ እና ሁሉም ነገር ውስብስብስብ ብሎባቸው ፍንጩ ጠፍቶባቸው እንግዲህ አንደኛውም አዴን በአንድ በኩል አንደኛውም በአንድ በኩል ሊዱን እንግዲህ ሲጠይቋቸው ነበረ። ነገር ግን ምንም አይነት ነገር ሊነግሯቸውም ፍቃደኛም አልሆኑም። አይናችሁን ማየትም አንፈልግም እንግዲህ ብለዋል። እንደውም አዴ እንደው አዴ እንደውም ቤዛን በጥፊ ማጠን አብራታለች። ለምንድነው ነው ማት ነግኝ እያለችም እንግዲህ ቤዛ እንግዲህ የተለመደውን ምላሷን እንግዲህ ስትሰነዝርባት፣ አዴም እንግዲህ ስርአትሽን ያዥ በማለት ቤዛም እንግዲህ እናንተ ሰውነታችሁን ሽጣችሁ አፋችሁን እንዴት አስያዛችሁ? በማለት እንግዲህ ስታራክሳት ነበረ ቤዛ ማለት ነው። ይህንን መስማት መቆጣጠር ያቃታት አዴ በጥፊ ስታጠናብራትም እንግዲህ ቤዛን ተመልክተናል ማለት ነው። እናም እንግዲህ ባርኪም እንግዲህ በትኩሱ ላይ ይደርሳል። አዴ ምን ነሽ ነው? አዴ ምና አድርጋሽ ነው በማለትም በጣም ይቅርታ ፍቅረኛህን ስለምታኋት ነገር ግን ክብሬን የሚነካ ነገር ስትናገርኝ ዝም ብል አልቻልኩኝም፣ በማለት እንግዲህ ከአጠገባቸው ትሰወራለች። ቤዛንም እንግዲህ ምን አደርገሻት ነው ሲል ምን አደርጋታለሁ ብለክ ነው አታይም እንዴ ዝምብላን የምታችን ለምንድን ነው የናኦልን ሥራ የደባበቃችሁለት ብዬ በምጠይቅበት ሰዓት እንግዲህ አራስ ነብር አደረጋት ስትልም ነበር። ባርኮትም እንግዲህ አዴ እንደዛ አይነት ሰው አደለችም፣ አዴ እንደዛ አታደርግም፣ የሆነ ችግርም አለ በማለትም እንግዲህ ለአዴ ትልቅ ክብርም አክባሮትም ያው እንግዲህ በባለፈው ማፈቀርኩሽ ብሎ ፍቅሩንም ሲገልጽላት ተመልክተናል ማለት ነው ባርኮት። ሆኖም ግን እንደ ሰራተኝነቷ ምንም አይነት ነገር አልተናገራትም ማለት ነው። እናም እንግዲህ ፍቅርና ሊዲያም እንግዲህ ተፋጠዋል። አንቺ እርኩስ፣ አንቺ እንደዛ አስደርገሽኝ፣ እኔን ሁሉንም ነገር አውቄብሻለሁ በማለትም እንግዲህ ሊዲያ ፍቅርን ስታናግራት ነበር። ለአንቺ እኮ አይደለም እኔ ላዴኑ ስትላትም ነበረ ፍቅር አልሰማሽም ምንም ብት ከዚህ በኋላ አንቺ እርኩስ እያለችም እንግዲህ ሊዱ ስታናግራትም ስትመልስላትም ነበረ። እንግዲህ አዴም እንግዲህ ፍቅርንም ሆነ ቤዛን እንግዲህ ሙሽ ልቅ አርጋቸዋለች። ፍቅርንም እንግዲህ ልታደርገኝ ያሰብሽውን ነገር ሁሉ አንድ ባንድ አውቄያለሁ ሰምቻለሁ በማለት አሁን ላይ እንግዲህ ሰራተኛና አሰሪ ተናንቆ ይገኛል ማለት ነው። እነ ቫርኮት ቤት በጣም በሚያሳዝን ሁኔታ፣ ነገር ግን አደይና ሊዱ እንዲሁም ናኦል አንድ ላይ በመሆናቸው እየተንጨረጨሩ ይገኛሉ፣ ሴቶቹ ማለት ነው። ምን አድርጓቸው ነው? ምን ቢያደርጋቸው፣ በምንስ ቢያስፈራራቸው ነው? እንግዲህ እያሉ ነገሩ ይህ ነው ተብሎ አልተገለጸላቸውም ማለት ነው። እህናም እንግዲህ በደስታም እንግዲህ ፈንጥ ዘው እንግዲህ ለ ኤላ እና ለሊሊም እንግዲህ አደይ እና ሊዱ እንደተገኙ ተነገራቸው። እጅግን በጣም ደስ ተሰኙ። እነሱም እንግዲህ ከሄዱበት እና ከተቀመጡበት አካባቢ በቃ እንሂድ ወደ እነሱ ጋር በማለትም እንግዲህ ወደ እነ ፓርኮች ቤት እንግዲህ ጉዟቸውን አድርገዋል። ሊሊ እና ኤላ ማለት ነው። እንግዲህ በሌላ በኩል ደግሞ ባርኮት እናቱ ስልክ ደውላለት እንግዲህ እነ ይልኝ እናቴ እያለም እንግዲህ ከእናቱ ጋር ስልክም ሲያወራ ተመልክተናል ማለት ነው። ከመምጣትሽ በፊት ግን ሁሉን ነገር እንዳስተካክል ከስራም እንድቀር እንግዲህ አሳውቂኝ ከመምጣትሽ በፊት በማለትም የስልክ ንግግሩን እንግዲህ ጨርሷል ማለት ነው። እናም እንግዲህ ባርኮት መሄድ አለብኝ ወደ ስራዬ፣ ስራዬን እንግዲህ ተዘናጋሁኝ፣ በጣም ቆየሁኝ እያለም እንግዲህ ቤተሰብን ተሰናብቶ ቤዛንም ሆነ ቤዛም ስትን የምንጫንጭበት ቆይኔ እኮ ፍቅረኛ ነኝ። እንዴት ነው ለእኔ ጊዜ የማትሰጠኝ? ደግሞ እዚህ ቤት ውስጥ ሁሉም ሰዎች ያስጠሉኛል፣ ሁሉም አንድም ጤነኛ ሰው የለም። እያለችም ስትነጫንጭበት እንደው ስመለስ እና ስመጣ በደንብ አድርጌ እከስሻለሁ እያላትም እንግዲህ ባርኮት ለቤዛ ሲናገራትም ነበረ። በስተመጨረሻም እንግዲህ ዴቭን እና አዴን እንግዲህ ተሰናብቷል ማለት ነው። አዴንም ሆነ ፍቅርን እንዲሁም ቤዛን አደራውን ላንተ ሰጥቻለሁ በማለት እንግዲህ ዴቭን አደራውን ሰጥቶት እንግዲህ ባርኮት ወደ ሥራ ቦታ ተመልሷል ማለት ነው። በሌላ በኩል ደግሞ እንግዲህ እና ኦልን ሲከታተሉት የነበሩት ደመቀ እና ቢንጎ እንግዲህ ዛሬ ላይ በእነሱ እጅ ገብቶ እንግዲህ በጥፊ እየጠፈጠፉትን በቦክስ እንግዲህ ተመልክተናል። የክፍል ሀምሳ ሁለት እንግዲህ የሰራተኛ አደይ ድራማን እንግዲህ በእንደዚህ ሁኔታ ተመልክተን እንግዲህ አጠናቀናል ማለት ነው። እህናም እንግዲህ ሊዲያን የትን ያደረካት በማለት እንግዲህ በቦክስ እያጠጡት እንግዲህ ተመልክተናል ማለት ነው። እና አሁን ላይ እንግዲህ በስተ መጀመሪያ ላይ ያደረጋቸው ሥራ እና ተግባሮቹ በጣም ቢያስጠላም፣ አሁን ላይ ግን በጣም ልቡ ተሰብሮ የፈለገው እና ያሰበው ነገር ስላልተሳካለት በዛ ላይም ደግሞ ሀዘን ስለገጠመው በጣም ያሳዝናል እና በዛ ላይ እንግዲህ የደመቀ እና የቢንጎ ቦክስም እንግዲህ ጣብቆታል ማለት ነው። በእንደዛ እየተመለከትን እያለ በደመቀ እና በቢንጎ እጅ ገብቶ እንግዲህ ናኦል ድራማው ተጠናቋል ማለት ነው። እንግዲህ በስተመጨረሻው ሊዲያ እና አደይ እንግዲህ ወደ ቤታቸው በሰላም ተመልሰዋል ከቤተሰቦቻቸው ጋር ማለት ነው። ቡድና የተከበራችሁ ቤተሰብ እንግዲህ የአዴን ድራማ እነዚህ እነዚህን ነገሮች አስተውለን ተመልክተን እንግዲህ ጨርሰናል ማለት ነው። በቀጣይ ክፍል እስክንገናኝ ድረስ ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ምን ተሰማችሁ? አደይና ሊዲያስ ከዚህ በኋላ ጓደኛሞቹ ነው ሳይና ናቁ ተዋደው ተከባብረው ይኖሩ ይሆን? ሀሳብ፣ አስተያየታችሁን ግምታችሁን በኮመንት አስቀምጡ። ምክንያቱም እንግዲህ አደይ ወደና ኦልጋ ወደ ሊዱ ውሃ በመሄዷ ሊዱ እጅግ በጣም ተደስታ ተመልክተናታል ማለት ነው። ይህ ደስተኝነቷ እና ጓደኝነቷ አስቀጣይነት ይኖረዋሉ የሚለውን ደግሞ በቀጣይ ክፍል አብረን የምናይ ይሆናል ማለት ነው። ለዛሬ የነበረን ቆይታ እዚህ ጋ እጨርሳለሁ ባይ ባይ።